ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒሊክ እዝ የተሰጠ ማስጠንቀቂያ። አማራን በአማራ ማውደምና ማጥፋት በሚል ፋሽስታዊ እሳቤ አማራንና የአማራን ሁሉ በሆዳድር የአማራ ሚሊሻ፣ የአማራ ፖሊስ፣ የአማራ ልማብተናና መከላከያ በስልጣን መስተፋቅር እና በሆዳቸው የወደቁ የአማራ ካድሮችን በመጠቀም በአማራ ላይ ጦርነት ከከፈተ ዓመታት ተቆጥረዋል። ሰልቃቹ የአብይ አህመድ አገዛዝ አማራን ለማውደም ከሚከተለው አሰራር የአማራን አንጡራ ሀብት በመጠቀም አማራን መውጋት ሲሆን ለዚህ እኩይ ስራው ግንባር ቀደም ተባባሪዎች እነዚህን የብልጽግና ስርዓት ደንገ ጦር ካድሬዎችና የአማራ ፎዳደር የጸጥታ አካላት ናቸው። በክልል ውስጥ የሚገኝ የከተማ መሬት ደግሞ አገዛዙ ለእኩይ ስራው ተባባሪዎቹ ለሆኑት ከሀዴ ግለሰቦችና ሰዎችና ማኅበራት በሊዝ ስም የሚቸበቸበው ሀብት ነው። ይህንን አስመልክቶ ፋኖ ግልጽ የሆነ ማስገንዘቢያዎችንና ማስጠንቀቂያዎችን በተደጋጋሚ ለሕዝብ ሲያደርስ ቆይቷል። ከሐምሌ 1 2015 ዓ ም ጀምሮ የተፈጸመ የመሬት ሊዝ ግዢ በፋኖ ፊት እንደማይጸና ለአማራ ህዝብ እንደሚመለስ ማለትም እንደሚወረስና እንዳውም ለዚህ አውዳሚ ስራት ተባባሪነት ስለሆነ በወንጀል የምንጠይቅ መሆኑን በተደጋጋሚ አስጠንቅቀናል። ከቅርብ ጊዜ ወዲህ ደግሞ በደሴ በኮምቦልቻና በቆቦ በተለይም በወልዲያ ከተማ ይኸው የመሬት ሽያጭ ተጠናክሮ መቀጠሉን በእዛችን የመረጃና ደህንነት ክፍል ማረጋገጥ ችለናል። የወልዲያ ከተማና መሠረተ ልማት መምሪያ ከጥቅምት 12 እስከ 25 2018 ዓ.ም ድረስ የቆየ የመሬት ሊዝ ጨረታ ማስታወቂያ ያወጣ ቢሆንም ብዙሃኑ ህዝባችን በዚህ ጨረታ ሊሳተፍ አልቻለም።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 ተረጋግጧል። ስለሆነም የወልዲያ ከተማ ሆዳደር ካድሬዎች በድጋሚ ከጥቅምት 26 እስከ ህዳር 2 2018 ዓ ም የመሬት ጨረታውን አራዝመው የኃጢአታቸው ተጋሪዎችን በመጠበቅ ላይ ይገኛሉ። ከዚሁ ጋር ተያይዞ የወልዲያ ከተማ ባንዳዎች ከወልዲያ ከተማ ማዘጋጃ ቤት ወረድ ብሎ የሚገኘውን የአረጋውያን ማህበር መሬት መሰረት የወጣለትን ህጋዊ ይዞታ የዚሁ የሊዝ ሽያጭ አካል በማድረግ ለጨረታ አቅርበውታል። አረጋውያን ማህበሩ ከመቶ ስልሳ በላይ የአረጋውያን አባላትን ያቀፈ ማህበር ነው። ይሁን እንጂ አረጋዊ ማህበሩ ህጋዊ ይዞታቸው ስለሆነ ባቀረቡት ቅሬታ አምስት የማህበሩ ኮሚቴዎች በወልዲያ ከተማ ተቀዳሚ ከንቲባ ተብየው በባንዳው ዱባለ አብራሬ ትእዛዝ ለእስር ተዳርገዋል። በዱባለ አብራሬ የታሰሩት የአረጋውያን ማህበሩ ኮሚቴዎች አበበ ዳውድ ሰብሳቢ፣ ሰፊው አማራ የኮሚቴ አባል፣ ምስጋና ወርቆ የኮሚቴ አባል፣ የማም መሐመድ የኮሚቴ አባልና ሌሎችም ይገኙበታል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒሊክ እዝ በዚህ የሊዝ ጨረታ ከገዳዩ የአብይ አህመድ ስርዓት ጋር ለመተባበር ላቀዳቸው ሁሉ እንደ ወትሮ ወገናዊ ምክሩን ለማድረስ ይወዳል። ነገር ግን ለፋኖ ትእዛዝ አሻፈርን ብሎ አማራን ሳላጠፋ አላርፍም በማለት በመደበኛ እና በመደበኛ ቅጥረኛ ስራ ውቶ አማራን በክልሉና በኦሮሚያ ውስጥ ለሚጨፈጨፍ የብልጽግና ስርዓት ተባባሪ የሚሆን ካለ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒሊክ እዝ እርምጃ ሚወስድ ይሆናል። በመጨረሻም በዛሬ ሁለት ለወልዲያ ከተማ አስተዳደር ያወጣ ነው መግለጫ ለሁሉም ከተማ አስተዳደሮችና የወረዳ አስተዳደሮች እንደሚያገለግል እየገለጽን ይህን መመሪያ ጥሶ በተገኘ ሻጭም ሆነ ገዢ እርምጃ የምንወስድ መሆኑን እያሳወቅን ከአገዛዙ ጋር ሽርክና እና የገባችሁ አካላት በሙሉ ገንዘባችሁን ከማባከን ወይንም ከመበላት እንድታድኑ እያስታውስን ይሄንን መንበሪያ ተላልፎ ከአገዛዙ ጋር የተሰለፈ ሁሉ ከአማራ ህዝብ በነፃነት ማግስት የገዛችሁ መሬት ለህዝብ እናንተም በህግ ተጠያቂ እንደምትሆኑ ማሳወቅ እንወዳለን። መዳረሻው ድልና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክልዳችን አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒሊክ እዝ ህዳር 1 2018 ዓ ም